በጊዜ የለኝም፣ ኤዱ እባክሽን፣ በትናንት ማንነት ይፈርደሽ፣ አትተው። እኔ አሁን አዲስ ሰው ነኝ። ፍቅርንም ቢሆን ያወቅሁት ባንቺ ነው። ከካሌብ ጋር ፊት ለፊት እየሆነ የነበረውን ነገር አይተሃል አይደል? እባክሽን ሄዱ እንዳጫርሽ፣ እኔ እውነት ነው ብዬ አላመንኩትን ነገር እውነት ነው ብለሽ እንድታሰሚኝ አልፈልግም። እኔ በጣም እጎዳለሁ ዳኒ። የእኔ ልብ ብረት ይመስልሃል? እዚህ ጋር ቴና እንግዲህ በሩን እዛ በሩን ማን የዘጋብኝ ከኔ እንደምትፈልጉት እያለች እንትን እየቀወጠችው ነው እያለ ብቻዋን እያወራ ይስተመቼ እኔ ከሱ ጋር እያለች በጣም ያው ደብሯታል እዚህ ጋር ብቻዋን እያወራ ይናት ቴና ትሁት ዲራማ ክፍል አርባ ዘጠኝ እንግዲህ ተለቋል። በጣም አስተማሪ የሆነ ዲራማ ነው። እዚህ ጋር ብቸኝነት ተሰምቷት ብቻዋን እያወራ ይህን ነው። እስከ መቼ ድረስ ነው እንዲሆኝ መኖር የምችለው እያለች እያለቀሰች ነው ማለት ነው። እዚህ ጋር እንግዲህ ብቻዋን እያለቀሰች እያወራ ይህን። እዚህ ጋር ደግሞ አላችሁ የሷን ፎቶ ዞ ተደብቆ እንትን እያለ ነው። የቤት ሰራተኛ እንግዲህ አይታ ወደ ኋላ እየሮጠች ተመለሰች ማለት ነው። እሱም አይቷታል እሷም አይተዋለች። እሱ ግን ያው አልሆነለትም ተመልሶ ሄደ። እሷም እየሮጠች ወደ ቤቷ ገባይ ማለት ነው። እስቲ እንያት እየሮጠች ነው ሄዳ እንግዲህ ስልኳን ነው የምታነሳው ማለት ነው። ከፍታ ገባች። በጣም ደንግጣለ ማለት ነው። ያልጠበቀችውን ነገር ስላየች በጣም ነው የደነገጠችው። ሰው አሁን ስተመቼ ነው በእኔ ሰበብ ነው አለች። እየደወለኝ ነው ቲና ደግሞ እዚህ በር ተዘግቶባት ከኔም እንደምትፈልጉት ክፈቱን ሊበሩን እያለች ነው እዚህ ጋም ሰራተኛዋ እየደወለኝ ነው ስልክ እንግዲህ አባትየው ድንገት መጡ። ምንድን ነው አሏት። ምንም አይደል ብላ በጣም ደነገጠች። እሺ ምሳሌ ቀርብ ምን ላይ አድርጋለች? ተርበተበተኝ ማለት ነው በጣም ነው እየደነገጠችው፣ ድንገት ስለመጡባት የምትናገረው ጠፋት። ምንድን ነው ችግር አለ ወይንስ? እያሏት ነው። ሁሌ የሚያሳስበኝ የቴና ነገር ነው አለቻችው። አይ ለእሷማ እሷን አታስቢ አሏት። በጣም ነው ስለ እሷ የምትጨንቀው ማለት ነው። የእሷ ህይወት በጣም አሳስቧታል። በወጣችም ወጣ እስከምትገባ ድረስ ስለ እሷ ትጨንቃለች ማለት ነው። አንዳንዴ ይሄ በእኔ ጾ ሲሆን ይሄ ነገር በእኔ ነው የመጣ እኔው እንደሆንኩ በሆኑ ብላ ትጨንቃለች ማለት ነው። ምንም አትጨነቂ፣ ስለሷ ምንም አስጨንቅሽ አሏት። እንግዲህ እሷ ሁሌ የሚያሳስባቸው ያ የተበደረችው ብር አንድ ሚሊዮን ብር ከፈይ መልሽ ስትባል ያዋል ክፍልም ስላለች በዛ ነው ሁሌ የሚጠብቃት። ሁሌ ይፎክርባታል፣ ወተሽ አግቢም ይላታል እና እሷ ግን ምንም አይመስላትም፣ አትጨነቅም። እና እንግዲህ ከዚህ ከዲራማ ላይ ብዙ ነገሮችን እንማራለን ቤተሰብ በጣም ብዙ ነገሮችን የምንማርበት ዲራማ ነው። ይሄ ትሁት ዲራማ እውነትም ተነስም ትሁት ነው። በጣም ብዙ ነገሮችን ከሰው ጋር እንዴት መኖር እንዳለባቸው፣ የሲቪል ሰራተኞች ደግሞ ብር ተበድረው ታውቃላችሁ? አሁን የሆነ ሰው ብር ሰጥቷችሁ ያንን ብር ተበድራችሁ እንደዚህ ማለት ያንን ብር ካልመለሳችሁ እንዲያደርጋችኋለሁ ብለው የሚፎክሩ የሉ። እንደዚያ አይነት ማለት ነው። አሁን ብዙዎች እንትናሉና የሆነ በቃ ወይ ልጆች ካላቸው ልጆቻቸውን እንደ ሰራተኛ ለመውሰድ ይሞክራሉ። እና ብዙ ነገሮች አለና በገንዘባቸው የሚመኩ ያንን ገንዘብ ካልመለሱ ሞት ውስጥ እንደሚያደርሳቸው በዛ የሚያስፈራሩ አሉ። አንዳንዴም ሰው ልጅ ገንዘብ ከሰው ላይ ተሸግሮ ከወሰደ ያን ሽግሩን ከዋለ ያን ገንዘቡን መመለስ እንዳለበት ግዴታ ነው። አንድ ሰው ከሰው ላይ ገንዘብ ከወሰደ ያን ገንዘቡን እንትን ይላል። ያ ደግሞ ያ ሰው ካሌለው ያ ሰው የሚመልሰው ላይኖረው ይችላል። ያ ሰውን ደግሞ ጊዜ መስጠት አለበት። እንደ ባርነት ያን ሰው እንደ ባርነት አድርጎ የሚቆጥር ያን ገንዘብ ካልመለሱለት እንደ ባርነት አድርጎ እንደ ባሪያ አድርጎ ባሪያ እንደ መግዛት አድርጎ የሚኮራ በገንዘቡ የሚመካ ብዙ አሉ። ይሄ ማለት የፊልም ብቻ ሳይሆን ድራማ ብቻ ሳይሆን እውነተኛም ታሪክ እንደዚህ አይነት አለ። ግን አንድ ሰው ካሌለው የፈለገው ጊዜ ሰርቶ ይመልስ ነው እንጂ የሚባለው፣ እንደዚህ በዛ በገንዘቡ ብሎ ያን ገንዘብ ካልመለስክ ብሎ ማስፈራራት ዛቻ፣ ምን ነገሮች ብዙ ነገሮችን በዚህ በፊልም ላይ እናያለን። እውነተኛም ታሪክ ስላለበት ያስተምራል ማለት ነው። እና ይሄን ይመስላል። ቤተሰብ እንግዲህ ሁላችሁም ተከታተሉት፣ ብዙ ነገር ትማሩበታላችሁ። ዲራማ ይሄ የትክክለኛ ሕይወት የሚያስተምር ዲራማ ነውና እንጂ ዝም ብሎ ዲራማ አይደለም። ብዙ ነገር እንማት እውነተኛ ትክክል በቃ በአሁኑ ጊዜ ትክክለኛ ዲራማ እየተሰራ ያለው በቃ ካሁኑ ከሚሄደው ጋ ነው እና አንዳንድ ነገሮችም ነው እና ይሄን ይመስላል። ተቋረጠብኝ፣ ቅርታ ድምፅ በማምትን ብሎብኝ ነው። ትሁት ዲራማ ይቀጥላል። እንግዲህ ክፍል ሀምሳ 51 ከዚህም በላይ እያደገ ይሄዳል። እኛም ደግሞ ብዙ ነገር እንማርበታለን፣ ብዙ እውቀት እንወስድበታለን። እና ቤተሰቦች እንግዲህ ሼር ላይክ እያረጋችሁ አበረታችሁ ለቻናሌ አዲስ የሆናችሁ ቤተሰብ ያለናችሁ ቤተሰቡ ኑ እንግዲህ ከዚህ እንደምትማሩበት ተስፋ አድርጋለሁ እናንተም ደግሞ ብዙ ነገርን፣ እውቀት እንወስድበታለን። ከዚህ ከድራማ ላይ ጉዴ ፈላ ስልክ የተሰበረ ስልኳን ወስደው ስልኳን ወስደው ዘግተውባት፣ በለዋ ላይ የህረ በእናታችሁ እያለች ነው። ቲና ታሳዝናለች ማለት ነው። እንደንዴ ነገር በጣም ትገርመኛለች። በር ዘግተው እንግዲህ ስልኳን ዘውባት ሄደው፣ በለዋ ላይ ዘጉባት። ስታይ ቦርሳ ውስጥ የለም ስልኩም ምኑም የለም ማለት ነው። እና ቀወጠችዋ። እንዳፍታ ግን ሊከፍቱለት የኔ ቲና መጨረሻ ሲሆን አለችና በቃ ቁጫ ላይ ምን ታደርገው አጣች ፈልጋ ስልኳንም አታች ምንም በቃ ጨለማባት ማለት ነው። አንዳንዴ እኮ እንግዲህ መጣ ከፈተና ገባ። የአንተ ማን ለምን ደቆልፍብኝ ይኳለ። በቃ እሱ ማስፈራያ ያን ፎቶ ነው ዞ የሚሄደው ማለት ነው። ያን ፎቶ ነው እንደንትን በዛው ፎቶ ነው የሚያስፈራራት እንደምትፈልገው። ለነገሩ የኔን ማንነት ብታውቅ ኖሮ እንደዚህ አታረግም ነበር አለች። አንዳንዴ አንዳኒ ስትናገር ግራና ስትናገር ማለት እኔ ደስ የምትለኝ ማለት ነው። በቃ ኖርማል ነው እሷ ጋር ሁሉ ነገር።

እሱ ግን በቃ ማስፈራሪያ ያው ያን ፎቶን ዞ የሚዞረው ማለት ነው። በምትወጣበት በምትገባበት ይከታተላታል ማለት ነው። እና ያው ሱ እሱ ያን ወሰደችው ስትመለስ እሱ መቼም አይለቃትም። እና ትሁት ናት፣ ደስ የምትለ ትሁት በጣም የምትጨነቅላት ኮለቲና፣ ሽማግሌው ራሱ ያዝንላታል። ትሁት እና እንግዲህ ይህን ይመስላል። ክፍል 50 እዚህን እስከምንመጣ ድረስ ሰላም ቆዩን። ሰላም ለሀገራችን፣ ሰላም ለሕዝባችን። ሁላችሁም በያላችሁበት ሰላማችሁ ብዙ ይበል። ሼር ላይክ እያረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ይህንን ቪዲዮ ሲጀምሩ እስከ መጨረሻ ይዩት። ሲጀምሩ በላይክ በሼር ጀምሩ። ሰላሙ ኖቸው አይላቢ ሰውማቸው ወዳችኋለሁ ሁላችሁንም። ሰላሙ ኑልኝ ቤተሰብ